ሰላም ሰላም! ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ከረዥም ጊዜ በኋላ ምንም ቪዲዮ ለመስራት አልቻልኩም። ለምን እንደሆነ እንግዲህ ብዙዎቻችሁ ታውቃላችሁ። ለማንኛውም ዛሬ ይዤላችሁ የመጣሁት በጣም ብዙቶች የምትጠይቁኝ አገር ስንገባ ምን መስራት እንችላለን፣ ምንድነው የሚያዋጣን በሚለውና ስለ ዩቱብ እንዲሁም ደግሞ ስለ ራሴ ዩቱብ መጨረሻ አካባቢ አንዳንድ ነገር እነግራቸዋለሁ ማለት ነው። አብራችሁኝ ከሆናችሁ ትጠቀማላችሁ። እስከ መጨረሻ ድረስ አብራችሁኝ ሁኑ። ላይክ ሼር ማድረጋችሁን አትርሱ። እንግዲህ አዳዲስ ካላችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም አዳዲስ ቪዲዮዎች ሲለቀቅ ቀጥታ ወደ እናንተ ይደርሳሉ ማለት ነው። እሺ ያው ብዙዎቻችን ገንዘብ ኖሮን አጠቃቀሙ ሊከብደን ወይ ደግሞ ወደ ሀገር ስንገባ የምንሰራቸው ስራዎች በአግባቡ ካላወቅ ወዲያው ገንዘባችን ሊያልቅብን ስለሚችል ምንድን ነው የምንሰራው? ለምሳሌ አንድ ሚሊዮን አለኝ ምን ልስራበት? አንድ ሚሊዮን አለኝ ምን ይገዛል? አምስት መቶ ሺህ አለኝ ምን ይገዛል? በጣም ብዙ ልጆች ናቸው የምትጠይቁኝ እና እኔ ማለት እንዳያችሁ በጣም ብዙ ስራዎችን ሞክሬያለሁ። ግን ደግሞ አሁን ላይ ያው ኦሮሚያ አካባቢ ላይ የንግድ ፍቃድ ወይ ደግሞ ስለ ንግድ በጣም ከባድ ስለሆነ በመጀመሪያ ደረጃ ኦንላይን ላይ የሚሰሩ ስራዎችን ማጥናት መቻል አለባችሁ። ለምሳሌ ቤት ውስጥ የምሰሩ በእጅ የምሰሩ ስራዎች ሊሆኑ ይችላሉ። እንደ ጌጣጌጥ ወይ ደግሞ እንደ ባልትና ወይ ደግሞ ኦንላይን ላይ ሾፒንግ እንደ ልብስ መሸጥ፣ የተለያዩ እቃዎችን መሸጥ እሱ ነው የሚያዋጣ ብዬ አስባለሁ ማለት ነው። እንዲሁም ደግሞ ከዚህም በፊት የሰራሁላችሁ ቪዲዮ አለ። የዶሮ እርባታ እንዲሁም ኬክ ለምሳሌ መዳን ቤት ውጭ ብላችሁን ምግብ መስራት ልምድ ያላችሁ አንድ እህታች አካባቢ አሁን ላይ ጥሩ የራሷን ምግብ እየሰራች ነው። ምክንያቱም አራት አመት አምስት አመት መዳን ቤት በመዳም ኩሽና ምግብ በመስራት በማሳለፍ አገር ከገባን በኋላ ደግሞ በእርግጥ ነገሮች ሊመቻቹ ይችላሉ። ነገር ግን በጣም ተቀባይነት ማግኘት እንችላለን። አሁን ላይ የውጭ ምግቦች በደንብ ስለሚበሉ ወይ ደግሞ ስለሚፈለጉ ማለት ነው። ስለዚህ ሀሳቡ ሳይጠፋባችሁ፣ ከዛ ለምሳሌ አንዳንድ ማሽኖችን ይዛችሁ መታችሁ እዚህ መስራት ትችላላችሁ ማለት ነው። ይሄ የመጀመሪያ ነው። ሌላኛው ነገር ደግሞ እኔ በበኩል አሁን ላይ ጥሩ ነው ብዬ የማስበው በጣም በንጽህና ወይ ደግሞ እንትኑን የጠበቀ የባልትና ውጤቶች ማለት ነው። ማለት በጣም ንጹህ የሆኑት ለምሳሌ በርበሬ፣ ሽሮ ሊሆን ይችላል በርበሬ ሊሆን ይችላል የሙቅ እህል ኢቭን ጤፍ ጤፍ ራሱ ንጹህ ጤፍ እያስፈጩ በኪሎ የሚሸጧሉ። ምክንያቱም አንድ የቾኮሌት ሴት ወፍጮ ቤት የመሄድ ጊዜ ሌላት በጥሩ ብር ይገዛሉ ማለት ነው። እና እና ውድ ጓደኞቼ እኔ የሆላችሁ እውነት እውነት ነው የምናገረው። ዩቱቤን ስለ እውነት ለመናገር በጣም ለመስራት ያልከፈልኩት ዋጋ የለም፣ በዩቱቤ ያላየሁት ስቃይ የለም። እውነት ለመናገር ዩቱቤ ዛሬ እንድትደርስ ብዙ ዋጋ ከፍያለሁ። ኢትዮጵያ ከገቡ በኋላ አራት ዓመት ምናምን ኢንተርኔት በየአመቱ መሙላት በጣም ብዙ ነገር። አሁን ግን ነገሮች በጣም እንትን እያሉኝ ስለሆነ እየከበዱኝ ስለሆነ በጣም በትንሽ ብር ማለት በትንሽ ብር የምልበት ምክንያት አንደኛ የመስራት ዓላማ ያላችሁ ሀሳብ ያላችሁ ሀሳብ በጣም ከሁሉም ይበልጣል እና እንደ ለምሳሌ አይዲያ ማለቴ በዚህ ነገር ላይ በሰራ ውጤታማ እሆናለሁ። እኔ ትልቁና ዋንኛው የምፈልገው አንድ ሰው በእኔ ዩቱብ ቻናል ሰርቶ ውጤታማ ከሆነ ደስ ይለኛል እና ከብሩም ይልቅ ብሩ ምንም ያክል ብር ብሰጡኝ ብሩ ሊያልቅ ስለሚችል ደግሞ ያልቃል። ግን እሰርታችሁበት ብትለወጡ ና ዩቱቤን በትንሽ ብር ብትገዙኝ በጣም ደስ ይለኛል እና እንደዚህ አይነት ዩቱቤ መግዛት ሀሳብ ያላችሁ ልጆች ካላችሁ በውስጥ አናግሮኝ ማለት ነው። 0940695681 አሁን ከመተኛት በፊት በቃ ሽጬ መተኛ ደስ ይለኛል ማለት ነው። እና ሌላኛው ነገር ደግሞ እንግዲህ በጣም ያዋጣል። ለምሳሌ እኔ አንድ ሺ እና ሁለት ሺ እየታየልኝ በየቀኑ ቪዲዮ ብሰራ ታውት በየቀኑ በየሶስት ቀን ቪዲዮ ብሰራ ቢያንስ ስምንት ሺ እና አስር ሺ ይከፍለኛል ያ ማለት አንድ የመንግስት ሰራተኛ በወር የሚያገኘውን ብር ሰው ቢያየው ማለት ነው አንድ ሺ ሁለት ሺ ሰው ቪዲዮን ባየው ከአምስት መቶ በላይ እንኳን በደንብ ብታይ ማለት ነው። ስለዛ ዩቱብ በጣም ያዋጣል። በተለይ ደግሞ የዶላር ምንዛሪ በጣም ውበር በየጊዜው እየሄደ ስለሆነ ብትጠቀሙ፣ ብትከፍቱ፣ ብትሰሩ ደስ ይለኛል። በቃ በተመቻቸ ቦታ ላይ ያላችሁ እኔ ኢንተርኔቱም ቶሎ እንዳያልቅብኝ ስለማስብ ነው መሰለኝ። ጌታ ወደው ነው የሚያልቀው፣ በቃ አመት ወደው ነው የሚደርሰው። እና እያ ያ ነገሮች አሉ። እኔ ሰርቼ ሰርቼ አትሊስት ኢንተርኔቱን መክፈል ብችል እሱኬ፣ ግን ኢንተርኔት አትሊስት እየከፈልኩ ምንም አልሰራበት ከሆነ ለምን ሌላው አይጠቀምበትም ብዬ በጣም ስላሰብኩበት ነው ይሄን ሀሳብ የመጣሁት። እና እንደነገርኳቸው እንግዲህ አገር ስገቡ፣ እኔ አሁን ያው እግዚአብሔር ቢረዳኝ ባልትና በጣም በጥሩ ሁኔታ መስራት ይቻላል። እና ቀደም እንደነገርኳችሁ ባልትና ቤት ውስጥ ሶስት እና አራት ሰራተኛ ተዘጋጃላችሁ። የራሳችሁ ግቢ ካላችሁ፣ የራሳችሁ ቤት ካላችሁ፣ ሰፋ ያለ ቦታ ከሆነበት በሰፊው እሱን ማዘጋጀት እና ምናልባት ከነገሮች እንደዚህ አሁን ለምሳሌ ከክራይ ከግብር ምናምን የሆነ የተወሰነ ጊዜ እንትን ልትሉ ትችላላችሁ ብዬ ስላሰብኩ ነው። እና ቀጥታ በሰፊ እና በጥራት በእንደዚህ አይነት ስራ ብትሰማሩ ጥሩ ነው ብዬ አስባለሁ። በተረፈው ደግሞ እንደነገርኳችሁ እንደዚህ ወተት ቤቶች፣ የዶሮ እርባታ። ዶሮም ለማርባት እንግዲህ ግቢያችሁ ውስጥ ለምሳሌ የተወሰነ ዶሮ ማርባት ትችላላችሁ ማለት ነው። ሳይጋነን እንደዚህ አይነት ስራ ካልሆነ በስተቀር ሞር ኦሮሚያ ክልል አላቅም። እኔ አሁን የመንግስት እዳ ተሸክሜ ነው ያለሁት። ምክንያቱም ወይት ነንበሩን አልመለስኩም ወይ አልሰራሁበትም። ነገር ግን ስላጣው ትቼ ገባሁኝ በቃ። ምክንያቱም ማሰሩም በቃ ትቼ ገባሁ ማለት ነው። እና እንደዚህ አይነት ነገሮች ስላሉ ነው። ውድ የቻናሌ ቤተሰቦች፣ እስኪ ሀሳባችሁን ስጡኝ። በቃ ማለት እኔ እሰራበታለሁ፣ እኔ እለወጥበታለሁ የሚለኝ ሰው ካለ ይደውልልኝ፣ እሰጠዋለሁ ወይ የተወሰነ ብር ሰቶኝ ማለት ነው ከዛ በተረፈ ግን አይ በርቺ ስሪበት እና እናበረታታሻለን። እኔ ሌላ ብር እንድትረዱኝ ኦር የሆነ ነገር ፈልጌ አይደለም፣ የማንም እርዳታ ፈልጌ አይደለም። እግዚአብሔር የተመሰገነ ይሁን፣ በጣም ጤነኛ ነኝ፣ በጣም ጥሩ ህይወት ላይ ነኝ ያለሁት። እግዚአብሔር የተመሰገነ ይሁን። ከሁሉም ይበልጥ ደግሞ በጣም ሙሉ የተረጋጋ ጤና ላይ ነን እኔም ልጆቼም ባሌም እና እና ደስተኛ ነኝ በጣም ማለት ነው። ነገር ግን ካልሰራውና ውጤታማ ካልሆንኩኝ መስራት የምችል ሰው ሊጠቀም ከምሎ ሀሳብ ነው። አይ አንቺም ስሪበት አንቺም ተጠቀሚበት ብላችሁ ሸር ልታደርጉልኝ ልታበረታቱልኝ ከቻላችሁ ወይል ያለበለዚያ ግን ይሄ ነው የኔ ሀሳብ እና እንደነገርኳችሁ፣ ደግሞ ወደ ቀጣይ ሀሳብ ይገባል ማለት ነው። አብራችሁን ሆኖ በደንብ አዳምጡ። ይሄ ቪዲዮ የመጨረሻም ሊሆን ይችላል። አይደው ነው፣ አላቅም ስለ እውነት ለመናገር። እኔም ደግሞ ጊዜ እየተቃረበ ነው። እግዚአብሔር ይመስገን። እንግዲህ በሰላም ሶስተኛ ልጅን የማቀፍበት በጉጉት እየተጠባበኩ ነው። ስለሁሉም ነገር ፈጣሪ ይመስገን እና ባላችሁበት እግዚአብሔር አምላክ ሙሉ ጤና ይስጣችሁ። ጤና ካለ ማየት የምትፈልጉት ነገር ይረፍዳል፣ ይቆያል፣ ይዘገያል፣ ይረሳል ነገር ግን የሆነ ጊዜ ማየታችሁ አይቀርም እና ጤና አይጉደልባችሁ እና ጓደኞቼ የዛሬ ሀሳብ ይሄን ይመስላል። በሀሳቤ እንግዲህ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። ስለ ሁሉም ነገር እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። በያላችሁበት ቪዲዮን ከወደዳችሁ ላይክ፣ ሸር፣ ኮመንት ማድረጋችሁን አትርሱ። በሌላ ቪዲዮ እንገናኛለን ለማለት ስለ እውነት እግዚአብሔር ያውቃል። ለማንኛውም ከልብ አመሰግናለሁ። እንደነገርኳችሁ መግቢያ ላይ ስልኬን ነግሬያችኋለሁ ደውላችሁ ከፈለጋችሁ ዩቱብ መግዛት ትችላላችሁ። እኔም መጠብቃችኋለሁ። ባይ ባይ።